የሰው ወርቅ አያደምቅ ነውና ወደ ራስህ ወርቅ ተመልከት። እንዴት ሰንብተሃል ወዳጄ? ሰላም ሰንብተሃል ጎረቤት? ሀገር ሰፈሩ ሁሉ አማኑሉ አደረ? ሰርጉ፣ ሽምግልናው፣ ግርግሩ እንዴት አድርጎ ከረመ ነው? ከሁሉም የለህበትም። ካለህበት መልካም፣ ከሌለህበትም ነገር ዓለሙ የደስታ በሆነ ጊዜ ደስታው እግር አውጥቶ ወይም ክንፍ አውጥቶ ወደ አንተ ሊመጣ ባይቻለውም አንተ ወደ ደስታው መቅረብ ደስታ ቅርቧቸው በሚደሰቱ ወገኖች መደሰት ልመድ። ሁሉ ነገር በአንድ አይሆን በአንድ አይፈጸም ነውና ቀኑ ደርሶ ወደ አንተ እስከሚመጣ በሌሎች ደስታ ደስ ሲበልህ እንጂ ሲደሰቱ እያየህ ወይኔ በሚል ቁጭት እየተንጨረጨርክ ራስህን በራስህ አታቃጥል። ለማንኛውም እኔ ስለ ሰርግና ደስታ ያነሳሁልህ አግብቼ ወይም በሰርግ ቦታውዬ ሳይሆን ማማድባቤ ሰርግ ነበረባቸውና ወደዚያ ለመሄድ ሲዘገጃጁ የነበረው ሁኔታቸው ታውሶኝ ነው። እና በሰርጉ ምክንያት የሰንበት ውሏችሁ ተጓደለ ወይ እንዳትለኝ፣ ማማ ድባቤ ሁሉንም ነገር በልክ በልክ የማድረግ ጥበብ ተክነውበታልና የሰንበት ውሏችንም የሰርግ ጥሪያቸውም ሳይስተጓጎል በቅጡ አሳልፈናል ልልህ ነው። እንደምታውቀው ትላንት ደግሞ ዓለም አቀፉ የእናቶች ቀን ነበር። እኔ ወንድም ታዲያ በሉል አስተዋሽነት ማማ ድባቤን ለማስደሰት ምን የመሰለ አበባ ገዝቼልህ እንዳይጠወልግብኝ ከፍ ባለ ጥንቃቄ የውሃ ውስጥ አሳድሬ ስሰጣቸው ደግሞ ውሃው እንዳያረጥባቸውና የአበባውን ውበት እንዳያሳንስብኝ እሳቸው ከቤተ ክርስቲያን ከመመለሳቸው በፊት አድርቄና አዘገጃጅቼ ነበር የጠበቅኳቸው። እናም ከሩፋኤል መልስ ሰዓቴን ጠብቄ አበባዬን ይዤ ደረቴን ነፍቼ የሳሎን በራቸውን አንኳኩቼ ድምፃቸውን ለመስማት ጆሮዬን ቀሰሩ። ሆኖም እንደ ወትሮ ከውስጥ በኩል በሳቅ የታጀበ የማማድባቤ ምላሽ ቶሎ አልመጣልኝም። አሃ ልብሳቸውን ቀይረው አልጨረሱም ማለት ነው አልኩና ትንሽ ለመታገስ ወደ ኋላ የመለስ ስል በሩ ተከፈተ። አንጓች ነበረች። ከፍታልኝም ቃል ሳታናግረኝ በጥንቃቄ በቅፌ ያዝኩትን አበባይን በግልምጫ አንጥራና በሽሙጥ መልክ አፏን ሸርምማብኝ በመጣችበት ተመልሳ ሄዳ ቡናዋን ወደ ማጠቧ ገባች። በሁኔታዋ ሳቄ ሊያመልጠኝ ለትንሽ ነው የተቆጣጠርኩት። ብቻ ምንም አላልኳትም። ከፍታው በሄደችው ተከትያት ገባሁ። በቆምኩበት ላፍታ ዙሪያ ገባውን ስቃኝ ጭርታው መመለስ ቢያስመኝም አልተመለስኩም። ኋላ ማማ ድባቤ ለምን ተመለስክ ቢሉኝ ምን ብዬ መልስላቸዋለሁ? አልኩና ቀስ ብዬ የተለመደው መቀመጫ ላይ ስቀመጥ፣ ማማ ድባቤ ከውስጥ ወሬ ቀለቡ መጣ ሲሉኝ፣ አዎ ማማ ድባቤ መጥቻለሁ አልኳቸው። ተቀመጥ፣ ከዚህ ሽጋግርታም ጋር መፋጠጥ እንዳይሰለች ቴሌቪዥኑ ክፈተው መጣሁ ሲሉኝ፣ እውነትም አልኩና ቴሌቪዥን ከፍቼ ምንም ያህል ሳልቆይ ማማ ድባቤ በሚያምር የአገር ባህል ልብስ ተውበው ነጠላቸውን እያጣፉ ብቅ ሲሉ ከመቀመጫዬ ብድግ ብዬ እየፈገግሁ ማማ ድባቤ እንኳን ለእናቶች ቀን አደረሰው ብዬ የአበባ ቅፌን ስዘረጋላቸው፣ ሁኔታው የጠበቁት ስላልነበር ይመስለኛል ፊታቸው በደስታ እያበራ ረግ ረግ ረግ አንተ ምንድነው የተሸከምከው? አበባ እንኳን አደረሰዎ ልበልዎት ናሳመኝ እንጂ። ታዲያ አበባ ሲሰጥ እንኳን አደረሳችሁ ሲባል እኮ ደስታ የሚገለጸው ከልብ እቅፍ በማድረግ ጭምር ነው፣ ና አሉኝና ዕቅፋቸው ውስጥ ከተው ዕቅፍ ሲያደርጉኝ እምባዬ መጥቶ አይኔ ላይ ግጥም አለ። በሳቸው ዕቅፍ ውስጥ ሆኜ እናቴንም አስታወስኳት። እናቴ የሞተችው ማማ ድባቤ ቤት ከመግባቴ አንድ ዓመት በፊት ነበር። ከቅፋቸው ውስጥ ባሉት አመርጬ አንገቴ እንደረታቸው ላይ ጥዬ ስቀር እንዴቱ ባበባን ያመጣልኝ ልጄ እግዚአብሔር ይስጥልኝ፣ እንዲህ እናቴ ብለን እንዳስታወስከኝ የሚያስታውሳ አትጣ አሉና ቀና አርገው ግንባሬን ሲስሙኝ አይኔ ውስጥ ያቆረሆምባ ግድቡን ጥሶ ተዘረገፈ። አንተ በስመ አብ ወወልድ ወመንፈስ ቅዱስ መጠቄ ምን እያዋንክ ነው? አይ ምንም ማማድባቤ ምንም። እንዴት ነው ምንም የምትለኝ እ ለልቅሶ ማጀቢያ ነው እንዲ፣ አበባ መጣህልኝ። ለደስታ ምስሎ ልታስደስተኝ ምን ይላል ይሄ? እሱ ነው ግን አቅቶኝ ነው እማማ ደባቤ፣ በርሶ ውስጥ እናቴን አስታውሻት። ታንተ ልጅ ተው፣ ብያለሁ ተው። እሺ እተዋለሁኝ። እሺ፣ አንቺ ቡናውን ቅዩ እንጂ ሰዓት የለኝም አላልኩሽ? ምን ትጎትቸዋለሽ? አሉና በጥንቃቄ ከዘወትር ቦታቸው ላይ ተቀመጡ። ታዲያ በንባ የምታጅበው ከሆነ ይህ ሁሉ ምን ያደርግልህ ነበር? ልጄ ዝም ብለህ እንኳን አደረሰች ብትለኝም እኮ በቂ ነበር። አይ ትላንትና ልዑል በዋትሳፕ ደውሎልኝ፣ ማልዑል የእኔ ልዑል እና ደውሎልሳ፣ አይ አበባ ግዛና እናታችን እንደኔ ሆነ፣ ሃፒ ማዘርስ ደይ በልኝ፣ እኔ ሲነጋ ደውልላታለሁ ብሎኝ ነበር። እኔን እኔን ልጄ አስታውሶ ማስታውስማ እንዴት አስታውስ ዋና በዓሉ እኮ የነሱ ነው። እና በተውሶ ቀን ነው። አይተባበራችሁብኝ፣ ይሁን። ይህንንስ ማናገኘው ተመስገን ነው። ኑሩልኝ ልጆቼ፣ የበያላችሁበት ክፉ አይንካችሁ። አሜን ማማ አድባቤ፣ አሜን። ሲሆን ሲሆን ደግሞ ጥርሳችሁን ንክስ አድርጋችሁ የራሳችንን ምክንያት ፈልጋችሁ በእኛው ብታደረጉልን ደግሞ እልል ነበር ማለት አሀ በፈረንጅ አፍ በፈረንጅ ባህል በፈረንጅ አበባ ከምታረጉት በእኛው ብታረጉልን ይበልጥ ልባችን ውስጥ ይገባ ነበራ። አሁን ይሄኛውም እኮ ግን ክፋት የለውም አማድባቤ፣ እና አሁንስ መች ክፋት አለው አልኩና እናትን ማሰብ ስለ እናት ማውራት ምን ክፋት ይኖረዋል? ሲሆን ሲሆን አውቀ ነው ከራሳችን ከውሎ አዳራችን ከትላንትናችን ከነጋችን ጋር ቢያያዝ ይበልጥ ይጠቅም ነበር አልኩ እንጂ እሱስ ልክ ነው። ፈተሽ ፈተሽ ገለጥ ገለጥ ብታደረጉት እኮ በሀገራችን እናትን ስም ሰጥቶ ለማክበር የሚበቃ እልፍ ምክንያት አይጠፋም ልጄ። ቀኑንም ምክንያቱንም አበባውንም ሁሉንም ከነሱ ከመኮረጅ ወደ ራሳችን ማድረግ ከራስ ጋር ማያዝም እኮ ያስፈልጋል። ለማንኛውም አንተም ልውልም ስላሰባችሁኝ፣ ይህን የመሰለ ውብ አበባ ስለሰጣችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ልጄ። ደስ ብሎታል አደል? ምነው ደስ አይለኝ እንዳንተ አልክሽ ልንገርህ አራ አላልኩም። ስሜቶን ለማወቅና ልውል ቢደውልልኝ ለመንገድ እንጂ እንኳን ልውል ተጨምሮ አድርጋችሁት እንደሆነውስ ቢሆን መወደስ፣ መታወስ፣ መወደድ ማን ይጠላና ልጄ። ደስ ካሎት እሽማማ አድባቢ ምን ያስዋሸኛል። ደስ ብሎኛል እንጂ ትንሽ ቅር ቢለኝ መንገዱ እንጂ ሐሳቡ ማወርቅ ነው። ለእናት ምንስ ቢደረግ መች በቃትና። ታዲያ እንድሱ ከሆነ ቅር ያሰኘት ምንድን ነው? በተለይ በተለይ ልጄ ስንት አበሳ ለምትሸከመው እናት ከሆነ አይቀር የሚጠቅማት ጎኗንም የሚደግፋት ጓዳዋንም የሚሞላላት ነገር ቢሆን ነበራ። እንዴት ማለት? አሁን እናንተ አበባ ያመጣችሁልኝ ምን ሊያደርግልኝ ነው? ልተክለው? አይ ለምን እኮ እሺ፣ እንግዲያው ልበላው ነው እንዴም? አማድባቤ የእውነት ደስታ አላለውትም እንዴ? ደስታ አይንም አገለጥኩልህ። ደስታ ብቻ ይበቃሃል? ማለት ደስታውን ከጥቅም ጋር ከአገልግሎት ጋር ብታደርገው እጥፍ ደስታ ይሆንልህም እሱስ ይሆናል። ስለዚህ ለሐሳብህ አጨብጭቤልህ አመስግኘህ የማይጠቅመውን ነገር ደግሞ በሌላ እንድትቀይረው ባስታውስህ አንተ ሲከፋሃል። አረ እንዲያውም እንግዲያው ዝም ብለህ በውርድ ድንብር አትኮርጅ። የምታደርገውን ለምን እንደምታደርገው ወቅ እህን ማውቃለሁ አለሁ ባቤ ታውቃለህ። እስቲ ምንድናውቀ ያረከው ነገረኛ በእናቶች ቀን ለእርስዎ ለእናታችን መልካም ምኞታችን ለመግለጽ ከሌላው ቀን የተለየ ስሜት ለመፍጠር አበባ ይዤ መጣሁ። በጣም ጥሩ ነው። ሐሳባችሁን አሁንም ደግሜ ላድንቅልህ። ልባችሁ ውስጥ ስላለሁ ስላሰባችሁኝ፣ ደስ ይላታል ብላችሁ ያሰባችሁትን ስላደረጋችሁ በጣም ደስ ብሎኛል። ግን ግን ምን ገና ለገና ፈረንጅ አደረገው ብላችሁ ከአንድ አዳር ከማዘልና ከሚጠወልግ ከሚወድቅ አበባ የተሻለ ነገር አታችሁ ነው ወይስ ላይስ ስሙን ላድርጋችሁት ለይስ ሙላ ማለ ምን እናደርጋለን? እና ለይስ ሙላ ባይሆን ብዙ የሚጠቅማት ነገር እያለ አበባ ላንዲት የአገሬ እናት አይበላ አይጠጣ፣ ምን ይጠቅማታል? ለምሳሌ እኔ መንገዱን ከከፈትኩ ለቀሪውንም አንተ ሂድበት እንጂ ልጄ። ምን ነው ፈትፍተሽ አጉርሽኝ አልክሳ? አይ እንዲያው ለምሳሌ ብዬሽ ነው። ለምሳሌ እሺ፣ አሁን ይሄን አበባ በስንት ገዛኸው? ዋጋውን ነው እንግዲህ አምኑን ነው ልጄ። አይ ይቆጣሉ። ለምን እቆጣለሁ? ቀድሞው እኮ ለማይበላ ለማይጠጣ ለሚደርቅ ለሚጠወልግ አሉ ማማድባዊ እኮ እና ገብተዋል ማለት ነው። የኔን ተወው፣ ይሁን ግን፣ ስማ፣ ለጠላፊ ሰፈር ናት ወይ ሁለት ኪሎ ቡና ወይ ሁለት ሊትር ዘይት ወይ አምስት ኪሎ ፍርኖ ዱቄት የምትገዛበትን ትተህ አበባ ብትሰጣት ከወሬ በዘለለ ምን ትጠቅማታለህ? እስቲ ንገረኝ። እሱ ልክ ነው። ለእርስ ግን እኔን ማትወኛል እኮ ልጄ። በዚህ ሀገር ሁሉ እንደኔ ነው እንዴ? ነው ህዝቡን አታቁትም? ህዝቡ እኮ በጸሎት ነው የሚነጋለን ልጄ። ኩንታል ጤፍ ድሮ አንድ መኪና ሙሉ ጭነት በሚገዛበት እየገዛ ለሚኖር ህዝብ አበባ መስጠት አላውቅልህም የማለት ያህል ስድብ እንጂ ምን ይሆን ይመስልሃል? በእውነት በዚህ መንገድ እንኳን አላሰብኩትም። ማማድባቢ ከእንግዲህ አስባ አንድ ነገር ስታረግ እንዲያው ለይስሙላ ለጭብጨባ፣ ለሙገሳ፣ ለመወደድ ብቻ ብለህ ከምታረገው አስበህ ምን ባረግ ነው የማግዘው፣ ምን ቢሆን ነው ቀዳዳ መድፈን የምችለው፣ ምን ቢሆን ልብ ውስጥ ልቀመጥ፣ ልብ ውስጥ ልከር ምችላለሁ ብለህ ማሰብ አለብህ። አገሩ እኮ በሙሉ ወንፊት ነው ልጄ። ወንፊት ማለት ከላይ ስትጨምርበት ከስር የሚያፈስ የማይሞላ። ችግሩ እኮ እልፍ ነው። እናትን ማክበር እህትን ማክበር ወንድምን ማክበር ወዳጅን ማክበር ሀገርን ማክበር፣ ሁሉም ጥሩ እንጂ አንድም ሳንካ የለውም። ግን ስታደርገው ከልብ በልብ አድርገው። እሽማማ ድባቤ በጣም አመሰግናለሁ። እንዲያው ነገር ነገር አንስቶት ይሄን አልኩ እንጂ እዚህ ሀገር ብዙ ነገር የሚሆነው የታይታይ ስሙላ እንጂ ከልብ የሚሆን አይደለም ልጄ። ከልብ ካላረካው አቅምህ ካልፈቀደ ተው እንጂ ባዶጨን በሚል ሰበብ በስጦታ ስም ገንዘብህን የትማትታለው። የስጦታ ፈረስ ጥርሱ አይታይም ትላለች ናፈቁ። ክርስትና ትጠራና ለግብሪውጣ የሆነ ነገር ይዞ መጣ ለመባል ሱቅ ትሄድና ፎጣ ይሁን መሐረብ ይሁን ዘር ሃይማኖቱ ያለየ ነገር በትልቅ ካርቶን ተጀቡኖ በብልጭልጭ ነገር ተሸፍኖ ትገዛና ልክ ትልቅ ነገር እንዳደረገ ደረትህን ነፍጠህ እጅህን ኪስህ ከተህ ኮራጀነን እብልህ ወስደህ ትሰጣለህ እና ለልብህ ሰጠሁ ብለ ትነግረዋለህ እንጂ ተቀባይ ከፍቶ ሲያየው አንዳች የማይጠቅመው ካርቶን ትርፌ የሆነው እንደሚቀራ ታስበው ገባኝ። ማማድ ባቢ በጣም ልክ ነዎት እንጂ ስጦታ ምንስ ቢሆን ማንጠላ ብለ አንቺ ደምኖ ፈዘሻ ረ ቡናውን ቅጂ በሩፋይል፣ ናፈቁ ከመጣች አጉል ታጣድፈኛለች። አንቺ መቼም የት ሊሄዱ ነው ብዬ አልጠይቆትም። ሰርግ ነው አደል? ማማድ ባቢ ከአዋክ ታሪያም ትጠይቀኛለህ አሉና ቡናችንን ጠጥተን ሽክ ዝንጥ እንዳሉ ከናፈቁ ጋር ተያይዘው ወደ ሰርጉሏቸው ሄዱ እልሃለሁ ወዳጄ። ማማ ድባቤ ያሉትን ነገር ደግመህ ደግመህ ልታስብበት የሚገባ ነገር ይመስለኛል። በቅኝ ያልተገዛን የራሳችን ታሪክ፣ የራሳችን ፊደል፣ የራሳችን የበለጸገ ባህል ያለን ሀገር እያልክ ከመኩራራት በዘለለ በራስህ እውነታ ላይ የተመሠረተ የራስህን ክብረ በዓላት መመሥረትና ማክበር ወይም ከዓለም ጋር ስታከብር ከራስህ እውነታ ጋር የማስተሳሰርና ወደ ነገ የሚሻገር ስንቅ ማትረፊያ ማድረግ ካልቻልክ ፋይዳ የለውም። ምንም ቢሆን የሰው ወርቅ የሰው እንጂ የራስህ ሆኖ ስለማያደምቅህ የራስህን ወርቅ ለማውጣትና በራስህ ወርቅ ለመድመቅ ትኩረት ብትሰጥ ይሻልሃል። ፍቅር ጥሩ ነገር ሆኖ የፍቅር ቀን ለማክበር የምትሄደው ወደ ቅዱስ ቫላንታይን እናትን ማክበር ወደ ሬለሽ ቁም ነገር ሆኖ የጀርባ ታሪክን የምትመዘው ወይ ከጥንታውያኑ ግሪኮችና ሮማኖች አለያም ዘመናዊውን ክብረ በዓል ከወደ አሜሪካ ነው። ስለዚህ ጥሩ ነገርንም ቢሆን ካንተ እውነታና ሁኔታ ጋር አስተሳስረህ ባለህ ላይ እንዲጨምርልህ አድርገህ ካላከበርከው አሁንም ከአድማቂነት ደረጃ ፈቀቅ ብለህ የባለቤትነት መንበርን አታገኝምና ቆም ብለህ አስበህ መክረህና ዘክረህ አንዳች መንገድ ብትፈልግ ምን ይልሃል? ምንም ካልከኝ እስከ ከርመው የእናቶች ቀን አንድ ቁም ነገር ይዘህ ትመጣለህ በሚል ተስፋ አንጋጥጬ እንደምጠብቅህ አወቅልኝ። እሺ አልከኝ? እሺ ይበልህ ወዳጄ። ቸርሰን ብትልኝ የሳምንት ሰው ይበለን። ምትኬ ነኝ ከነመንበሩ ጠላፊ ሰፈር